ጥቼ እኔ ኦርቶዶክስ ነኝ፣ ለምሳሌ ስለ ሙሉ ወንጌል አማኝ ነበርኩ። እንደዚህ አይነት አስተምሮ የለም። ያልተወለደ አምላክ አለ ማለት ነው። ያልተወለደ አምላክ ማለት ያልተወለደ አምላክ፣ እኛ አንድ አምላክ ነው ያለን ወልድ፣ ሶስት አምላክ የለንም። አንድ አምላክ ነው አብ ወልድ መንፈስ ቅዱስ ብለ አንድ አምላክ ነው የምንለው። ሶስት አምላክ የለንም ምናምን ነው ወልድ የሆነው በስጋ የተገለጠው ኢየሱስ ክርስቶስ ነው። ለዮሐንስ አንዳንድ ላይ ቃል ስጋ ሆነ። ስጋ የሆነው አምላክ ነው፣ ሰው የሆነ አምላክ ነው። እሱን ደግሞ ኢየሱስ ክርስቶስ ነው፣ የፈጠረንም እሱ ነው ፈጣሪ። ድንግል ማርያም ፈጣሪዋን ነው የወለደችው እንጂ ፍጡር አይደለም። ኢየሱስ ክርስቶስ ፍጡር አይደለም፣ አምላክ ነው። የጌቶች ጌታ፣ ሰማይና ምድር የፈጠረ አልፋና ኦሜጋ ነው። ዮሐንስ ራዕይን ላይ ይላል እኔ መጀመሪያም የነበሩ አልፋና ኦሜጋ ኦሜጋ ነኝ ነው የሚለው። ፍጥረት አይደለም እሱ ፈጣሪ ነው ኢየሱስ ክርስቶስ። ሲጀመር ፍጥረት አምላኬ ፍጥረት ማንም ሰው እንዲለው አልፈልግም። ፍጥረት ፍጥሩ አይደለም። ሲጀመር እንደዚህ ብሎ ያለ የሚል ክርስቲያን የለም። ኢየሱስ ክርስቶስ ጌታ ነው እኮ ነው። ስለ አለም ቤዛነት ነው ሰው ሆኖ የሰውን ስጋ ለብሶ ከአንተ በላይ ስለ አምላክነቱ አውቃለሁ አንተ መጀመሪያ ከው ከጀርባ ያሉትን ቅዱሳንና መላእክት ጣጣ ጨርሰህ ነው መጀመሪያ ስለ ኢየሱስ መውራት ያለብን እኔ ከአንተ በላይ እሱን አመልከዋለሁ ከአንተ በላይ እሱን ወደዋለሁ እኔ ቀን ከላይ የሱን ንትን ስለሞለ ሳታውቀውም አሁን ሳታውቅ ሲጀመር እዚህ ሙስሊም ጋር ገብተህ እንደዚህ ኢየሱስ ክርስቶስን ጌትነት እንጂ መመስከር ያለብህ አንተ እሱ ፍጡር ነው ትላለህ እንዴ ምን አይነት ሰውነ አንተ ይፈረድባሃል ፍጡር ነው ትላለህ ኢየሱስ ክርስቶስ ማን ያለው እኔ ያላልኩም ኩም እኔ ያልኩት እኔ ያልኩትን መጀመሪያ ስም ብራዘር አልሰማኝም። ምን ያልኩትን እኔ ጋ ጃ ዋሂድ ማነው? እኔ ፍጡር ነው ብያለው? እዚህ ጋር እኔ ያልኩት በምድር ሲገለጥ ስጋ ሆኖ ተገለጠን ያልኩት አይደለ? አልተግባባችሁም? እሺ በቃ እኮ ጃህ፣ እኔ ያላልኩትን እኮ ነው እያለ ያለው እኮ እሱ። እኔ እሱ ፍጥር ነው እያልክ የነበርከው እኔ እንደዛ ያልኩት ያልኩት፣ አልተግባባችሁም አለ ተረጋግጣችሁ አንቶን አሁን ዘርስኪያን አይደለህም ምናምን ብሎ ከጀርባ ያሉት ጣጣ ጨርስ፣ ቅዱሳን መላእክት ጨርስና ስለ ኢየሱስ ምልጃ ቀጥል። አንተን በጣም ብዙ ይቀርሃል፣ ስለ ኢየሱስ መጀመሪያ አንተ ጨርስ። መጀመሪያ ነቄርቆስ እንጨርስ ከጀርባ ነፋ፣ ከጀርባ ያሉት እንጨርስና ስለ ኢየሱስ እናወራለን ጎኔ እናንተ አንተኮ ሪዘርቭ ይዘህ ነው እያወራኛለሁ እኮ ዛሬ ገብርኤል ስለሆነ ግን ዛሬ እሱን ማክር፣ ስለየሱስ መጀመሪያ እነሱን ጨርስና እናወራለን። ክኔ ከአንተ በላይ እሱን ወዱዋለሁ፣ አመልከዋለሁ። ጭራሽ ኦርቶዶክስ ስለ እየሱስ ሲከራከር ማየት በጣም እስቅ አለሆን እንዳንድ ጊዜ ለዘበን ዘበን አንድ ጀምሮ አንብልኝ ልባቸው አይታወቅ። በእግዚአብሔር እመኑ፣ በእኔ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኳችሁ ነበረ። ስፍራ አዘጋጅ ያላችሁ ዘንድ እሄዳለሁና ሄጅም ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ አመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምትሄድበትም ታውቁታላችሁ፣ መንገዱንም ታውቁታ ቶማስም ጌታ ሆይ ወደምትሄድበት እናውቀው እንዴት መንገዱን እናውቃለን አሉት። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ከዛ እስከዛ የሆነ ጥያቄ ይጠይቆታል። ከዛ በኋላ ኦኬ እኔስ ብታውቁኝ አባቴን ደግሞ ባወቃችሁት ነበረ ከአሁንም ጀምራችሁ ታውቁታላችሁ አይታችሁትመታል አለ ፊልጶስም ጌታ ሆይ አብን አሳየንና ይብቃን አለው አለ ኢየሱስም አለ አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታቀኝምን እኔን ያየ አብን አይቷል እኔ እንዴትስ አንተ አብን አሳየን ትላለህ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን እኔ የምነግራችሁ ቃል ከራሴ አልናገረውም ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ፣ ባይሆንስ ስለ ስለ ስራው እመኑኝ ይላል። እዚህ ጋ ቁምል። አሁን እዚህ ጋ ላሳየ የፈለግኩት ነገር ምንድን ነው? እኔ ክርስቶስ በምድር እንዳለ በምድራዊ ሕይወቱ አብም ወልም መንፈስ ቅዱስም እንደሆነ ለማሳየት ፈልግ። አመሰግናለሁ። ስለዚህ ኢየሱስ ክርስቶስ አብም ወልድም መንፈስ ቅዱስም ነው። ግን ፕሮቴስታንት ነቃ እሺ ዛሬ ምን አስተማረን? ቡራማን ማርያም የአብም የወልድም የመንፈስ ቅዱስም እናት ናት፣ በስጋ ማለት ነው። ሶስቱንም ነው የወለደቻቸው። ይህንን ተማረን። ሁለተኛ ነገር እ አንዴ ማስተካከያ ደስ እሺ ስጠኝ። እሺ ማርያም የወለደችው አንድ እሱ ነው። ግን እሱ ከተወለደ በኋላ አብም ወልድም በሰማይ ቤትም በሰማይ ቤት አብ ወልድ መንፈስ ቅዱስ ተብሎ ይታሰባል። ደግሞ ማሳይቻ አለው። በእኔ የመመኑ በአባቴ የመመኑ ብዙ ብዙ እንትን አለ። አሁን እዚህ ጥያቄዎች ከመግባታችን በፊት እኮ እሱን የሚያጣፉ እኮ እንትኖች አሉ፣ መጽሐፍ ቅዱስ ቃሎች አሉ። አይ እኔ የጠየቅኩ ጥያቄ ምንድን ነው? ማርያም አብን ወልደዋለች ወይስ አልወለደችው? አልወለደችውም። እሱን የወለደችው ሀሳብን ቀየርካ። ወልድን ወልድን በቃ ቴንጂ ስለዚህ፣ ማርያም ያልወለደችው አምላክ አለ ማለት ነው? የለም፣ አብን ወልደዋለች? አልወለደችም። ስለዚህ አብ አምላክ አይደለም። ስለ ማርያም የወለደችው አንድ እሱ ነው፣ ከእሷ ከወጣ በኋላ አብም ወልድም መንፈስ ቅዱስም ነው እኮ አይደለም? እኔ አሁን ማርያም የወለደችው ማንን ነው? አብን ነው? ወልድን ነው? መንፈስ ቅዱስን ነው? ማንን ነው የወለደችው? ወልድን። አብን ወልደዋለች? አልወለደችው ስለዚህ ያልወለደችው አምላክ አለ ማለት ነው የለም አብን ወልደዋለች አልወለደችው ስለዚህ አብን ስላልወለደችው ያልወለደችው አምላክ አለ እኮ አብ አምላክ አይደለም እንዴ እኮ እሱ በአንድነት ሶስትነት ውስጥ ስላሴ ማለት እኮ ነው እኮ በአንድነት ሶስቱነት ውስጥም ቢሆን አብ ተወልዷል አልተወለደም ተወልዷል አብ ተወልዷል አዎ ስለዚህ አሁን ደግሞ ሁለተኛ ጊዜ ሀሳብን ደገምኩ እሺ ስለዚህ ማርያም የአብ እናት ናት ማለት ነው አዎ የመንፈስ ቅዱስስ የአብ የወልድ የመንፈስ ቅዱስ እናት ነች። ቴንኪዩ። ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ነው የተሰቀሉት ወይስ ወልድ ብቻ ነው የተሰቀለው? ወልድ ግን በሶስትነት ውስጥ አንድነት ውስጥ እሱ አለ ብዬ አስባለሁ። አብ ተሰቅሏል። አብም ወልድ መንፈስ ቅዱስ ሳ ተሰቅሏል። ምክንያቱም እሱ ሶስቱንም ይገልጻል። አልኩህ እኮ በቃ። ቆይ የያዝልኝ፣ ቆይ የያዝልኝ። ዛሬ ሪከርድ ነው የበጣጠስከው። አንድ ማን ነበር? የሆነ ክርስቲያን እዚህ ጋር የሆነ አስናገባ በጣም ሪከርድ ነው የበጣጠስከው። ባይዘዌ ዛሬ ዮና ሰዓት ገባ። እሺ ስለዚህ ምን ተረድተናል? ዛሬ ምን አስረዳን? ማርያም የአብ የወልድ የመንፈስ ቅዱስ እናት እንደሆነች አስተምሮናል። እሺ አሁን አንድ ጥያቄ ጠይቅህና፣ በቃ ይህን ጥያቄ ከመለስክልኝ ጨረስን ማለት ነው የሉቃስ ወንጌል ባይብል እየከፈትኩልን እያነበብኩ እንትን ልበልህ ብዬ ኦኬ ችግር የለም። ይህ ባይብል ስታክ ለምን እንደሚያደርግ የሉቃስ ወንጌል ሞደሬተሮች አላችሁ አደለ? እዚህ ቤት። እሺ የሉቃስ ወንጌል ምዕራፍ ሀያ ሁለት ቁጥር አርባ አንድ ላይ እንደዚህ ይላል። የድንጋይ ውርወራ ያክል ከእነርሱ ፈቀቅ ብሎ እየሰገደ ጸለየ አለ። እዚህ ጋር ከድንጋይ ውርወራ ያህል ከእነርሱ ፈቀቅ ብሎ እየሰገደ ሲጸልይ የነበረው ማን ነው? ቡራማን ድርገበልኛ አንዴ አንዴ ድርገበልኝ። ሉቃስ ወንጌል ምዕራፍ ሀያ ሁለት ቁጥር አርባ አንድ ላይ የድንጋይ ውርወራ ያህክል ከእነርሱ ፈቀቅ ብሎ እየሰገደ ጸለየ ይላል። እዚህ ጋር እየሰገደ ሲጸል እየነበረው ማን ነው? ኢየሱስ። ኦኬ፣ አብ እዚህ ጋር እየሰገደ እየጸለየ ነበረ አልነበረም? ኦኬ። እዚህ ጋር እየጸለየ እየሰገደ የነበረው አምላክ ነው። ይል እዚህ ጋር ምንደንጠቃለሱ በምድር ባለ ሰዓት፣ እዚህ ጋር አንድ ማስተካከል እያነበብኩትን፣ በምድር ባለ ሰዓት ወልድን ብቻ ነው የሚወክለው። በሰማይ ከወጣ በኋላ ነው አብ ወልድ መንፈስ ቅዱስ መሆን የሚችለው እያስባለሁ። ምክንያቱም የሚጸለየው ወደ አባቱ ወደ አብ ነው። እሱ ወልድ ነው። ኦኬ እዚህ ጋር የሚጸለየው አምላክ ነው? አዎ በምድር ስታለ ወልድን ብቻ ነው የሚወክለው። ወደ ሰማይ ገባኝ። እዚህ ጋር ሲጸልይ የነበረው አምላክ ነው? እንደሁም ወልድ አዎ በምድር ቅርስ አለ ወልድ ነው ብያለሁ። በሰማይ አብ ወልድ መንፈስ ቅዱስ ሰላም ናቸው። ልጁ ክርስቲያን አደለም። ይቅርታ ክርስቲያን አደለም ነው እያናገራዛች፣ አውራው እኔ ኮ እንደ ክርስቲያን ክርስቲያን አደለም አደለም። ልጁ ክርስቲያን አደለም። አራሻአውራም ክርስቲያን ክርስቲያን አደለም። ይኸውልህ ክርስቲያን የሆነ ክርስቲያን፣ እኛ ድንግል ማርያም አብ ወልድ መንፈስ ቅዱስ ወለደች ምናምን፣ ይሄ የእናንተ እንትን ነው። ይሄ በጭራሽ ይኸውልህ፣ በጭራሽ